የአንጋፋዎቹ ቀይ መስመሮች ይለናል ወንድወሰን ከበደ። እንደ እድል ሆኖ በመድረክ መሪነቴ ከቀዳሚዎቹ ከዋክብቶች ጋር አብሮ የመሥራትና ነገረ ሥራቸውን የመከታተል አጋጣሚውን በስፋት አግኝቻለሁ። ከፊት አውራሪ አንጋፋ አርቲስቶቻችን፣ ጥላውን ገሰሰ፣ ማሕሙድ አህመድ፣ ምኒልክ ወስናቸው፣ ታምራት ሞላ፣ አለማየሁ እሸቴ፣ አያሌው መስፍን፣ እሳቱ ተሰማ፣ አስናቀች ወርቁ፣ ዘሪቱ ጌታሁን፣ ተስፋዬ ሳህሉ፣ መልካሙ ተበጄ ዓለማየሁ ፋንታና ከመሳሰሉት ታላላቆች ጋር መድረክ ተጋርቻለሁ። በመቀጠልም የእርሱን ፈር ተከትለው ከመጡት ዝነኛ አርቲስቶች መካከል አስቴር አወቀ፣ ኤፍሬም ታምሩ፣ ኩኩ ሰብስቤ፣ ነጻነት መለሰ፣ ጸጋዬ ሸቱ፣ ነዋይ ደበበ፣ ፀሐዬ ዮሐንስ፣ አረጋኸኝ ወራሽ፣ ተሾመ ወልዴ፣ ከብዙ በጥቂቱ ከሁለተኛው ትውልድና አሁን ላይ በአንጋፋነት ተራውን ከተረከቡት ስመጥር አርቲስቶችም ጋር በተለያዩ መድረኮች ሙዚቃዎችን በማስተዋወቅ አብሬያቸው ሰርቻለሁ። እናም በእኔ ምልከታ የአንጋፋዎቹ ቀይ መስመሮች የምላቸው ወሳኝ ነጥቦች አሉ። እነዚያን ቀይ መስመሮችን ባለመጣሳቸው ምክንያትም ተመልካች በክብር ላይ ክብር እየጨመረላቸው እንደ ተወደዱ ለመዝለቅ አስችሏቸዋል። ለመሆኑ የአንጋፋዎቹ ዋና ዋና ቀይ መስመሮች እንደ ምን ያሉ ናቸው? የሚል ጥያቄ ከተገኘ ቢያንስ አምስት ዋና ዋና ቀይ መስመሮቻቸውን ባጭሩ ለማስረዳት እሞክራለሁ። የመጀመሪያው እርስ በርስ የመከባበርና የመደናነቅ የማይጣስ ቀጥራቸው ነው። ጋሽ ማኅሙድ ጋሽ ጥላሁንን የሚያይበት የሚገልጽበት መንገድ ሁሌም በትልቅ አክብሮትና በወንድማዊ የመሳሳት ጥልቅ ስሜት ውስጥ ሆኖ መሆኑን ለዋቢነት እጠቅሳለሁ። የጥላሁንን ምትሃታዊ ድምፅና የመድረክ ላይ ብቃቱን በአንደኛነት አስቀምጦ ጥላውን ከልቡ ዘፋይ ነው የሚላችሁ ጋሽ ማኅሙድ ነው፣ ሸማ በየፈርጁ ይለበሳል እንዲሉ የጋሽ ማኅሙድን ድምፅና አቻ የማይገኝለት የትዝታው ሙዚቃ ልኬቱን የሚያስረዳችሁ ደግሞ ጋሽ ጥለውን ነው። አንዱ ሌላውን እያወደሰ ያንደኛው መኖር ለሌላኛው ሙላት መሆኑን ይመሰካከራሉ። ይህ በአንጋፋዎቹ ዘንድ የተለመደ ብቻ ሳይሆን መስመሩን ጠብቆ የዘለቀ መርሃቸው ነው። ሁለተኛው የአንጋፋዎቹ ቀይ መስመር የምለው ከሙዚቃ ባንድ ጋር በሚገባ ሳይለማመዱ ኮንሰርት ላይ መገኘትን እንደ ትልቅ ድፍረት የሚቆጥሩ መሆናቸው ነው። በኤግዚቢሽን ማዕከል በማዘጋጃቸውና በማስተባበራቸው ሁነቶች በተደጋጋሚ ያስተዋልኩት ጉዳይ ቢኖር ከየትኛው የሙዚቃ ባንድ ጋር እነማን የሙዚቃ ተጫዋቾች እንዳሉ በዝርዝር ካወቁ በኋላ የለመመድ ጊዜያቸውን መረጃ ተለዋውጠው በቂ ጊዜ ወስደው በሚለማመዱበት ሁኔታ ላይ ትኩረት ማድረጋቸው ነው። ዘፈኔን ታውቁታላችሁ፣ ምንም አዲስ ነገር የለም፣ እዚያው መድረክ ላይ እንገናኝ የሚሉ ዳተኞች ባለመሆናቸው ጣዕማቸው ሳይደበዝዝ ከትውልድ ትውልድ ተሻግረዋል። ሦስተኛው ቀይ የመስመራቸው በተጋበዙበት በየትኛውም የሙዚቃ ዝግጅት ላይ ከሰዓታቸው ቀድመው የመገኘታቸው ዲሲፕሊን ነው። ምናልባት በጓደኝነት ቀጠሮ ላይ ሊያረፍዱ ከናካቴውም ሳይመቼ ቀረ ብለው ላይመጡ ይችላሉ። ከሙዚቃ ጋር ግን የሞት ቀጠሮ ያህል ቀጠሯቸው ጥብቅ ነው። ስለ አንጋፋዎቹ ሳወሳ በአራተኛ ደረጃ የማነሳው ቀይ መስመር ለመድረክ የሚመጥን ሥርዓት ያለው አለባበሳቸው ነው። እስኪ ባይነ ሕሊናችሁ አስቀድሜ የዘረዘርኳቸውን አርቲስቶች የመድረክ አለባበሳቸውን ለመቃኘት ሞከሩ። ለመድረክ ካላቸው ክብር የተነሳ ጻዕዳ ለብሰው እንደ ሙሽራ ሽክ ብለው ፕሮቶኮላቸውን ጠብቀው መገኘት አይነተኛ መገለጫቸው ነው። ያንጋፋዎቹ አምስተኛ ቀይ መስመር የምለው ደግሞ ለተመልካች የሚያሳዩት ተገቢ ክብር ነው። አብዛኛውን ጊዜ ሙዚቃ ታዳሚው እንደሚያስተውለው ወደ መድረኩ ሲመጡ ማይክ አፈፍ ከማድረጋቸው በፊት እጅ መንሳት የታወቀ ጠባያቸው ነው። በሚገባ ዝናንተው ሲያበቁም ከልብ አመስግነው የመሰናበት ተግባራቸው መለያቸው ነው። ለድካምና ልፋታቸው እንደ ዛሬው ዳጎስ ያለ ክፍያ ባልነበረበትም ይሁን አሁን ላይ የተሻለ አቅም መፍጠር በቻሉበት ወቅት ህዝብን አክብረውና ትሕትናን ተላብሰው በአብዛኛው መመልከት የቻልኩት ካንጋፋዎቹ አርቲስቶች ነው። እነዚህኛዎቹ ቀይ መስመሮቻቸውን ጠብቀው ኖረዋልና ሀብቴ፣ የኢትዮጵያ ሕዝብ ነው ቢሉም ያምርባቸዋል። ይህን የአንጋፋዎቻችንን ዋና ዋና ቀይ መስመሮች ጥልቅ ሐሳብ ለማሳረግ ጋሽ ጥላሁን የሕይወት ተሞክሮውን ባጋራበት መድረክ ላይ የተናገረውን በማስታውስ አጽንዖት ልስጥበት። የጥሌ ምላሽ ለዚህ ትውልድ የጥበብ ልጆች ትምህርት ይሆናል። በ1993 ዓ ም በሀገር ፍቅር ቲያትር በተዘጋጀ መድረክ ላይ ለሙዚቃው ንጉስ ጥላሁን ገሰሰ እንዲህ የሚል ወሳኝ ጥያቄ ቀረበለት። ይህን ያህል ዘመን በሕዝብ መከበርና መወደድ እንዴት ቻልክ? ጥላሁን መልስ አጭርና ግልጽ ነበር። ዝናን መሸከም በመቻል። አሁን ዝናን መሸከም መቻል ሕዝብን ከማክበር ይመነጫል። አምስተኛው ቀይ መስመርም ይኸው ነው። ስታከብር ትከበራለህ።